ላይ ከአቅርቦት ጋር በተያያዘ የመኖ አቅርቦት ችግር የለም። በኛ ተቋም ጊዜያዊ መፍትሄ ተብሎ ተወስዶ የነበረው ሁለት አማራጮች ናቸው። አንደኛው ከተማው ላይ በአነስተኛ እና በመካከለኛ ደረጃ መኖ የሚያመርቱ አርሶ አደሮችን በተለይ ትልልቅ ፋርም ያላቸውን በራሳቸው መኖ እንዲያመርቱና ከራሳቸው መልፎ ለሌላው መርቢዎች እንዲያቀርቡ የማበረታታትና የማገዝ ስራ መስራት ነው። ሁለተኛው የትልልቅ ሜጋ አምራች የሆኑትን ኩባንያዎችን ትስስር በመፍጠር እነሱ አዲስ አበባ ላይ በተመጣጣኝ ዋጋ እንዲያቀርቡ ምቹ ሁኔታ መፍጠር ነው። በሁለቱ ላይ አርሶ አደሮችና የግብርና ተሳታፊዎች አሁን ላይ በከተማ ግብርና መኖ እያመረቱ ይገኛሉ። የራሳቸውም አልፎ ለከተማ እስከ 300 ኩንታል በቀን የሚያመርቱ አሉ። ዝቅተኛ 150 ኩንታል የሚያመርቱ አሁን ነፋስ ስልክ ላይ 14 ሚሊዮን ብር አካባቢው ኢንቨስት እያደረገ አሁን ላይ እያለቀ ያለ የመኖ ፋብሪካ ላይ አርሶአደር ነው። ሌሎች አርሶ አደሮች ኢንቨስትመንት ጥያቄያቸውን አሁን ካስተማር አለ ገበያ አለ መኖ ምርት ላይ እንዲሰማሩ የምክር አገልግሎት አማራጭ ፕሮፖዛላቸው ወደዚያ ያደረጉት መጥቶ ኢንቨስትመንት ጥያቄ ሲጠይቁ በራሳቸው መሬት ስለሆነ እሱን አድቫይዝ እያደረግን ነው የምንገኘው። የከተማ ግብርና ስራ ላይ ትልቁን ድርሻ የሚይዘውና ስራውን ውጤታማ የሚያደርገው የመኖ አቅርቦት ነው። የስራ ሁኔታ ይመስላል። ጥሩ ነው። ያው በተቻለ መጠን እንግዲህ ታችኛው ህብረተሰብ ያለው ለማደረስ አሁን ትልልቅ ፋብሪካዎች አሉ። በዚህ ላይ የተሰማሩ ትልልቅ ተቃውሞች አሉ። ግን በታችኛው ህብረተሰብን አሁን ባለፈው መንግስት የጀመረው አምስት አምስት ዶሮ በየቤቱ ሲያከፋፍል እንደገና ደግሞ ከዛም ከፍ ብሎ አንድ ሺ ሁለት ሺ ዶሮ ያሉ ሰዎች አሉ። እነሱን ተመጣጣኝ መኖ ጥራት ያለው መኖ ሲደመር በተመጣጣኝ ዋጋ ለሰዎች ለእነኛ ህብረተሰቦች ማቅረብ ነው። ያቀረበ ማለት ታችኛው ህብረተሰብ ክፍል አንደኛ የተመጣጠነ በተመጣጠነ ዋጋ እንቁላል ያገኛል፣ የስጋ ዶሮችን ያገኛል። አክሰሰብል ይሆናል ማለት ነው። ይሄ ሲሆን ህብረተሰቡን ተደራሽ እናደርጋለን ማለት ነው። አሁን በትልልቁ በትልልቁ ተቋም ላይ ያለው ትልልቅ ፋርሞችን ያዳርሳል። እነሱም ጋ ቢሆን አንዳንድ ጊዜ ብር እጥረት ይኖራል። ታችኛው ህብረተሰብ ዕቃ ግን ለምሳሌ በአምስት ኪሎ ይፈልጋሉ፣ በሶስት ኪሎ ይፈልጋሉ፣ በአምሳ ኪሎ ይፈልጋሉ። ያንን አክሰሰብ ሁለተኛ ደግሞ ወጣ ያለ ከአዲስ አበባ ወጣ ባሉ ከተሞች ናቸው እነኚህ ፋብሪካዎች አሉት አዲስ አበባ ላይ ብዙ አታይም አታገኝም። እነኚህን ግን ያው ተደራሽ ማድረግ ነው። አላ ምርትና ምርታማነትን ለማሳደግ እንግዲህ እንደዚህ አይነት አምራቾችን የማበረታታት የመደገፍ ስራዎች ይሰራሉ። በይበልጥም መንግስት ደግሞ በዘርፉ ላይ ትኩረት አድርጓል ብለን እናምናለን እና ከዛ አንፃርስ ስ እስካሁን ለዚህ ስራ የተደረጉላችሁ ድጋፎች ምንድን ናቸው? ድጋፎቹ ደግሞ በስራው ላይ ያበረከቱት አስተዋጽኦ እንዴት ይታያል? እኔ በእውነቱ ልንገርሽ እውነት እውነት ለመናገር ወረዳውም ክፍለ ከተማው እስፔሻሊ የግብርና ኮሚሽን በጣም አግዛኛል ማግዛኛል። ስለሽ ምናልባት የተቆጠረ ነገር ላይ ሰጥሽ ወይ ብር የሆነ ነገር ላይ ግን ቢያንስ ቢያንስ ይህንን ሀሳብ በሀሳብ መደገፍ ማለት ከምንም በላይ ነው። መጀመሪያ ነገር በሀሳብ አሁን ከሌ ከሌ ብሎ መጥረት ሳያስፈልግ ቅድም እንደነገርኩሽ ነው። ወረዳ ውስጥ የነበሩ ሰዎች ናቸው ለምን ወረዳ ሌላ ቦታ አትሰራም ዶሮችን ለምሽፍት አታረግም ሲል አሁን የሚቀጥለው ፕሮጀክት መስራት ጀመርኩ። መኖ ነው ማቀረብ መኖ ነው መስራት። እሺ እነሱ ባይደግፉኝ ይህን መስራት አልችልም። እንደገና የግብርና ኮሚሽን የተለያዩ ኤግዚቢሽኖች ላይ እንድሳተፍ አንድ ነገር ካለ በቃ ቀጥታ ነው የሚደውሉልኝ። በአካባቢ ላይ በተለይ በምትሰራበት ቦታ ላይ ብዙም የትራንስፖርት ትራንስፖርት ወጪም ሳታወጣ ለዶሮቹም ደግሞ አስፈላጊና ተመጣጣኝ የሆነ አቅርቦትን በአካባቢ ላይ ማግኘትን እንዴት ታይዋለን? ገንዘብሽ አውጥተሽ ጥራት ያለው ነገር ትፈልጊያለሽ። ጥራት ያለው ነገር ደግሞ አካባቢ ላይ ከተገኘ በጣም ምቹ ሁኔታ ነው የሚፈጥረው በስራው ላይ ምን ያህል ለውጦችን አመጣ? መቶ ሀምሳ ዶሮዎች ነበር ማረባ ከዛ በፊት። ያው ምቾታቸውን እንቁላላቸው ምናምን ገበያ ሳገኝ ነው ወደ አራት መቶ ዶሮ አሁን አሳድግ ያለው ከዚህም የበለጠ ያው ቦታና ጊዜ አመቻችቼ ከዚህም በላይ ለማድረግ ነው የማስበው። ነው ምን ያለው እታመጣለሁ። ከዚህ የምትወስደው መኖ በአቅርቦት በማግኘት ውጤቱ ላይ ዶሮቹ ላይ በደንብ እንቁላል ይጥላሉ። ያው ምግብ ስተቢያቸው ነው ዶሮቹ እንቁላል ሊጥል የሚችሉት ምግብና ውሃ። ያው እኛም ልምድ ተሰጥቶናል። ያው ስልጠና ተሰጥቶ ነው ከመንግስት ወደ እዚህ ስራ የገባነው። እና አካባቢ ላይ ደግሞ ይህን ነገር በመኖሩ በጣም ቆንጆ አርጎታል። በአቅራቢያ መኖ ማግኘት ትልቅ እገዛ ነው። አንደኛ ትራንስፖርት፣ ሁለተኛ ጥራት ያለው መኖ ማግኘት ወሳኝ ላይ ይህ በመሆኑ ደስተኛ ነው። በፊት ከየት ነበር የምታገኘው? ነው በፊት ከደብረ ዘይት አለማ ገዛ ነው። ሩቅ ነው። አንደኛ ትራንስፖርት አለ፣ ሁለተኛ የመኖ ውድነት አለ። አሁን ግን እዚሁ በአቅራቢያችን አግኝተናል። ባለሙያም ስለሆነ የሚያዘጋጀው የራሱን ፋርም ስላለው እዚህ ለገበያ ብቻ ብሎ የተዘጋጀ አይደለም። አንዳንድ ጊዜ ለገበያ ተብሎ ሲዘጋጁ እና ለፋርም ለራሱ ፋርም ያለው ሰው የሚያዘጋጀው ዝግጅት አንድ አይነት አይደለም። በዛ የተነሳ አሁን እሱ የራሱ ፋርም ስላለው ከዚህ ለራሱ የሚያዘጋጀውን መኖ ነው ለሽያጭ የሚያቀርበው። ለገበያ ሲቀርብ ግን ይለያያል። ግብአቶቹን በስነ ስርዓት ላይ ሊያሟሏቸው ይችላሉ። ያው ብቻ ጉዳት አለ፣ ኢፌክት አለ ያ በመሆኑ አሁን ደስተኛ አሁን ላይ የመኖ ቻሌንጅም አለው። ቻሌንጁ የመኖ ክባቶቹ በሀገር ውስጥ ያሉትን ከውጭ ምርቱ የመጨመር ሁኔታ አለ። ቢሆን እንጂ የግብርናው በመኖ ካልተደገፈ የትም አይሄድም። ዶሮ ያለመኖ አንድም ቀናት ብለው በዚህ መኖ የግድ ነው። ወተት ላይ ደግሞ ይህ የፋብሪካው መኖ 30 ፐርሰንት የሚያስፈልገው፣ 70 ፐርሰንት የሚያስፈልገው ግሪን ፊድ ነው። ግሪን ፊድ ደግሞ ባላቸው ቦታ ላይ እንዲያመርቱ ዘንድሮ ከአምስት ላም በላይ ያላቸው ሰዎች ቦታ ያላቸው ሰዎች ሃምሳ ፐርሰንት ሰላሳ ነው የሚዘራ የመኖ ቅርቦት አቀረበ ዋጋ የተቀነሰሉ ሰፊ ነው። ውጤታማ ነው። ገበያ አለም። የድሮ ምርት በጣም የጨመረ ነው። እንደ ሀገርም ሰው ግንዛቤ ተፈጥሮለታል። እንደ ከተማም ቁጥሩ በጣም እየጨመረ ነው። ስለዚህ መኖ ደግሞ የግድ ነው። ስለዚህ ከዶሮው ልክ በመኖ ላይ መስራት ይፈልጋል ማለት፣ በወተቱ ልክ በመኖ ላይ ካልሰራም ወተቱም ውጤታማ አይሆንም። እሱ ብቻ አይደለም፣ አዲስ አበባ ላይ አሳ እናረባለን ስንል ለአሳ ምን ያስፈልጋሉ? መኖ ያስፈልገዋል። የባህር አሳ አይደለም፣ በወንድ ነው የምናዘጋጀው። ወንድ ውስጥ ምግብ ተሰጥቶት ነው አሳ ሊራባ የሚችለው። የአሳ መኖም ያስፈልገናል ማለት ነው ስለዚህ ለዚህ የመኖ አቅርቦት ላይ በኢኮኖሚም ላይ በእርባታውም ላይ ትልቅ አስተዋጽኦ አለው ማለት ነው። ተመልካቻችን፣ የከተማ ግብርና ስራዎቻችንን ውጤታማ ለማድረግ እዚህም እዛም የተጀመሩ ስራዎች ይበል የሚያሰኙ ናቸው። እንግዲህ በተለይ እንደዚህ አይነት አምራቾች ለከተማ ግብርና ስራው የጀርባ አጥንት በመሆናቸው አምራቾች የጀመሯቸውን ስራዎች አጠናክረው ቢቀጥሉ መንግስትም ለዘርፍ የሰጠውን ትኩረት እና ድጋፍ አጠናክሮ ቢቀጥል መልካም ነው በማለት የዛሬ ዝግጅታችንን አበቃን። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከዛው ቸር ሰንብቱ።